ማስገባት ትችላለሁ እንዴ? ነው ሄድሉ። አዎ ትችላለህ፣ ትችላለህ። እሺ ይኸው ስቤሃለሁ ወዳጄ። ማን ግሪኩን እስካወጣለን ነው። ይቅርታ። እሺ ላሳድግህ አንተ

ኢራኑ ክፍል የመዝገበ ቃላትም እራሱ እሱን ማውጣት ይችላለሁ። እኔ እስከዛው ድረስ እዮብ እስኪያወጣ ድረስ ታብ ኮፒሊንጉን ሼር ከፍ አድርጉት። ሼር አድርጉ። ምን በሉ ዳይ ታብ ታብ አድርጉ። ሼሩን ከፍ አድርጉት። ሼሩ ትንሽ ነው። ሳይው ምናልባት እንዳይጥለን እንትን ላለው የመዝገበ ቃላት አድ የመጽሐፍ ቅዱስ መዝገበ ቃላትንና የኪዳን ወልድ ክፍሌ መዝገበ ቃላትን ታቦት የሚለውንን እንዴት ይሰውት እንትን ይተረጉሙታል የሚለውን እሱን እናያለን። ከዛ አንተ ደግሞ አይ እንደዚህ አይተረጎምም ተተርጉማ ይቻላል አውቅ ምትልበትን ደግሞ ታመጣዋለህ ማለት ነው። ነው ነው ነው እዚህ ጋር ታቦት መንበር፣ ምስዋ በመንበር ላይ የሚቀመጥ ጽላት ያለ ይተረጉማል ማለት ነው። አንተ እሺ እሺ። ይታያል ማን ናት? በደንብ አይታየኝም። እስኪ አንተ አይ አንተ አንብበው። አንተ ጋር ስላለ ችግር የለውም። በደንብ ይታያል። በደንብ ይታያል። እራስ ታነባለ። ይኸው በደንብ ነው የሚታየው። ምን ይላል ይሄ ከስር ያለውን አንብበው። ግሪክ ሁለታችንም አንችልም። ችግር የለውም። እዚህ እዚህ ሸፍኖታል። እንግሊዝኛው ምን ይላል ወይ እዚህ ፊት ለፊት ያለው ይኸው፣ አልሸፈነም። በደንብ ለእኔ አይታየኝም። ትራፒዛ ይላል። ምንድን ነው? ይኸው ትራፒዛ ይልም እዚህ ጋር ትራፒዛ ድል በድል በመቆጣት አታስደንግጠኝ፣ እባክህ ና። እሱን ቶቶ እሱን ማታለሉን ቶና አንብበው ይኸው ትራፒዛ አይልም? ትራፒዛ አይልም? እሺ፣ ትራፒዛ እንግሊዘኛው ላይ ምን አለ? ቴብል። እሺ፣ አማርኛ ላድርግልህ በቃ ጠረጴዛ ነው ቴብል። እሺ፣ አይ እንዲያው ለማንኛውም ይኸው ትራፒዛ የሚለው ጠረጴዛው ይላል፣ የጌታ ይላል። ያ የጌታ ጠረጴዛ የተባለው ምንድን ነው? የጌታ ጠረጴዛ የተባለው እኔ ታቦት ነው ብዬ ነው። ምን ብለው ውሰድ አላልኩ። ምን ምንድን ነው ያልኩ። ምንድን ነው እሱ የጌታ ጠረጴዛ የሚለው፣ የጌታ ጠረጴዛ የሚለው ነው። አድን ግርግር አታርጉኝ። ቃልቃ ረጅም ሰዓት ዝም እያልክ ነው፣ እኛም ዝም ብለን እየጠበቅን ነው። ቀጥል። ምንድን ነው የጌታ ጠረጴዛ? የጌታ ጠረጴዛ ማለት የስጋው ደግሞ የሚቀርብበት ስጋው ደግሞ የሚቀርብበት ሚቀርብበት በጣም ጥሩ አለህ። አንተ እናንተ ቸርች አለ እሱ የጌታ እራት። አይ ማቅረቢያው የጌታ ጠረጴዛ የሚባል ማቅረቢያው በጠ በጠረጴዛ ይቀርባል። አዎ የጌታ ጠረጴዛ ይባላል። ያ ማቅረቢያው አይባልም። ጳው ጳውሎስ ታዲያ ለምንድን የጌታ ጠረጴዛ ያለው ወይም ትራፒዛ ኩሪዮን ለምን አለው ጳውሎስ? ያለበትን መኪናት አላውቅም። አታውቅም። በጣም ጥሩ። በቃ እኛ ደግሞ አሁን በደንብ አድርገህ ስማ ይሄንን የጌታ ጠረጴዛ ወይም ትራፒዛ በነገራችን ላይ ዝም ብሎ ጠረጴዛ አይደለም፣ የጌታ ነው። አስቀድሞም ብሎታል። የጌታ የጌታ ከተባለ ክብሩ ልዩ ነው ማለት ነው። ቤት እንዳለው ጠረጴዛ ልትቆጥረው አትችልም። እዚህ ውስጥ ያላችሁ ሁላችሁ ማለት ነው። ክብሩ ልዩ መሆኑን የጌታ የሚለው አስቀድሞ የጌታ መሆኑ ከተነገረ ከበቂ በላይ ነው። ክብር ያለው ነው ማለት ነው። በልዩ ሁኔታ ይከበራል። ከምን የተነሳ ሚቀርበው የጌታ ቅዱስ ስጋና ክቡር ደም ስለሆነ መፈተቻ ነው። የጌታ ስጋና ደም መክረናልይ ሚወት አድርግ ዝም ብለህ አትጠይቀኝም። ስለዚህ ክብሩ ምንድን ነው ከተባለ የጌታ መሆኑ ነው። እንዳይረሳ ይሄ የጌታ ነው። የጌታ ብሎታል። እኛም በጣም በትኩረት ነው ሰው ይሄን እንዲያውቀው የምንፈልገው። እኛ የጌታ የተባለን ሁሉ እናከብራለን። የጌታ የሆነን ሁሉ እናከብራለን። ጌታን ብቻ እንጂ የጌታ የሆነው አይመለከተኝም አንልም፣ ማለታችን ነው። ይህንን የጌታ ጠረጴዛ የተባለውን ወይንም ቅዱስ መሰዌያ የተባለውን ታቦት ብለን እንጠራዋለን። ማስረጃ አለን? አዎ የኪዳነ ወልድ ክፍሌ አሁን ድሉ ታሳይልናለ። መዝገበ ቃል ምን ብሎ ይፈተዋል ከተባለ ምስዋ የሚለውን ታቦት ብሎ ይፈተዋል። የቋንቋው ህግ ስለሚፈቅድልን ነው እንዲህ ብለን የፈታነው። ይኸው መመልከት ትችላላችሁ ትሉ ማነው ድሉ እያሳየን ነው ትልቁ ላይ ይሁን አንተ ድሉ እኔን አሳነሰኝና ተመልከቱ ታቦት መንበር ምስዋ ምን አለው ወዳጄ ምስዋ በመንበር ላይ የሚቀመጥ ጽላት ጸሎት እሺ እያንተኑ አለ ያው ምስዋ ታቦት ምስዋ መሆኑ አሳይተናል። የመጽሐፍ ቅዱስ ማህበር አለህ እንዴ ማዕድ የሚለውን የሚፈታበት እዚህ ጋር ደግሞ ተመልከት ናት። ይሄ ትልቅ እውቀት ይሆናል። የመጽሐፍ ቅዱስ ማህበርን ማን እንደሆነ ታውቃለ ናቲ? እሺ ማዕድ የሚለው ፓርት ላይ እሺ፣ ማዕድ የምግብ ጠረጴዛ አንደኛ ነገስት ሁለት ሰባት ማዕድን ማገልገል ማለት እሺ፣ እስታኮነ ነበር እንዴ? ማዕድን ማገልገል ማለት ለደሆች እርዳታ ማካፈል ማለት ነው። ዮሐንስ 162 ቅዱስ ቁርባን የሚሰናዳበት የጌታ ማዕድ ይባላል። ከዛ ምን እንጠቀሰልን ወዳጄ፣ አሁን ያነበብነው አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ቅዱስ ቁርባን የሚሰናዳበት የጌታ ምን ይባላል ማእድ ስለዚ አማርኛው ላይ ከጌታ ማዕድ ብሎ ሲል ቅዱስ ቁርባን የሚሰናዳበትን እያለ ነው ያው ግሪኩ ላይ እና እንግሊዝኛው ላይ እንዳየው ደግሞ ቅዱስ ጠረጴዛ ወይም የጌታ ጠረጴዛ ይባላል ማለት ነው ይህንን ታቦት ብለን መጥራታችን ወልድ ክፍሌ መዝገበ ቃል መሰረት መሰዊያው ምስዋ ታቦት ተብሎ ይጠራል ከዛ አንጻር ነው ስያሜ ያጣለን ዋናው አንተ ታቦት ምንድነው መሰዊያ ይኑርህ ወይም የጌታ ጠረቤዛ ይኑርህ ስያሜው ላይ ችግር የለውም። መዝገበ ቃል ስለሚዳኘ ነው ማለት ነው። ናቲ ነው እኔ በእንትኑ ትርጉም ላይ እኔ ተቃርኖ የለኝም። ግን ምንድነው መጽሐፍ ቅዱሳዊ በሆነ ነገር ላይ አንደኛ፣ የታቦት አገልግሎት በአዲስ ኪዳን ላይ እኛ እንድንፈጽም መጽሐፍ ቅዱስ አላዘዘንም። ስላላዘዘን ያላዘዘን ነው አንደኛ ቆሮንቶስ ታዲያ ለማን የተሰጠው? አንደኛ ቆሮንቶስ ለአዲስ ኪዳን አማኞች የጌታ ማዕድ ያለው ለብሉይ ኪዳን ወስዶ ነው ታ ለአዲስ ኪዳን ነው እንጂ ትርጉሙን እኮ ነው አንተ እኮ ቅድም ያነበብክልኝ ትርጉሙን ነው አይደል ያነበብክልኝ ቆይ ቆይ የጌታ ማዕድ ምንድን ነው ብዬ ስል ምን ነበረ ቃሉ ነው ምናምን አልክ አደለ ከዛን ከራሱ ከግሪኮ አሳየው ቃሉ ሳይሆን ምንድን ነው ቆይ ቆይ ቃሉ ሳይሆን ምኑ ነው አለ ምንድን ነው አለ ቃሉ ሳይሆን ምንድን ነው አለ እኔ ደግሞ እንድናገር ብፈቅድልኝ ጥሩ ነው ፈቅድልሃለሁ ግን ደግሞ አብራርቼ ስጨርስ። ማለት በደንብ ማስረጃ ያሳየውን ነገር ውሃ ልታለብሶ ትሞክራለህ፣ ያለምንም ማስረጃ ማለት ነው። ወይንም ምን አደርግሃለሁ ማለት ነው፣ ለእያንዳንዱ ለምታወራው ማስረጃ ጠይቅህና አንድ ጥያቄ ላይ ውይይቱ ያበቃል ማለት ነው። ለመግባባትም አይመች የጌታ ማዕድ የተባለው ትራፒዛ ኩሪዮን የተባለው ምንድን ነው ብዬ ስልህ አንተ ምንድነው ቃሉ ምናምን ነገር አልክ። መዝገበ ቃል ሳሳይ ግን ምንድነው አለ፣ ቅዱስ ቁርባን የሚሰናዳበት አይደለ? እ አይደለም አዎ ወይ አይደለም ብለህ መልስ። አዎ የሚሰናዳበት አዎ። በጣም ጥሩ። ስለዚህ ቅዱስ ቁርባን የሚሰናዳበት አላችሁ እናንተ? አዎ። እኛም አለን። እናንተ ምን ብላችሁ ትጠሩት አላችሁ? ጠረጴዛ ነው። እኛ ደግሞ ታቦት ብለን እንጠራዋለን ስተት ነው ለምን ስተት ይሆናል መዝገበ ቃል አሳየነህ አይደል እንዴ ና እሱ ሌላ ቀጥሎ ያለ ጉዳይ ነው ና መጀመሪያ ይሄን እንጨርስ አንዱ ላይ ስትያዙ ወደ አንዱ ተስፈንጥሮ መሮጥ አያዋጣም ቃሉን በመዝገበ ቃል አሳየነህ አይደለም የእግዚአብሔር ቃል እውነት ላይ ነው መዝገበ ቃል ላይ ታቦት ብለን መጥራት እንደምንችል ቃሉ እንደዛ እንደሚፈታ አሳየነህ አይደለ? ኪዳነ ውልድ ክፍሌ። አዎ በጣም ጥሩ። ስለዚህ በማስረጃ ነው ማለት ነው እኛ እምነታችን የገለጽ ነው። ቀጥሎ ያለን ጥያቄ መጠየቅ ትችላለህ፣ እዚህኛው ላይ ከተማመንን። እሺ እኔ ቀጥሎ መጠይቅ ጥያቄ ምንድን ነው? ቅድም በመጽሐፍ ቅዱስ ስለ ታቦት የቀረበውን ኪዳነ ውልድ ክፍሌ ያቀረቡት ትርጓሜ አለ የሰጡት፣ ከዛ ትርጓሜ ላይ ትርጓሜ ላይ በእንደ መጽሐፍ ቅዱስ ታቦት የሚለው መንበር መንበር አሁን በአዲ ኦርቶዶክስ ውስጥ እንደ መንበር ተብሎ የሚወሰድበት ነገር እና ስርዓት የሚፈጸምበት ነገር አለ። በአዲስ ኪዳን ላይ ግን ምንድን ነው ኦርቶዶክስ ላይ እንደ መንበር የሚወሰደው ምናምን ያልክል፣ ኪዳና ወርቅ በተረጎሙ ትርጓሜ ላይ ታቦት የሚለው መንበርም ብሎ አስቀምጠዋሉ። ቅድም አንዱ ትርጉሙ እሱ ነው መንበር ተብሎ አሁን መንበር የሚለውን ኦርቶዶክስ ኦርቶዶክስ ቤተክርስቲያኑ ስናገኛለን። መሰዊያም ተብሎ ይተረጎማል። ቀጥሎ ያለው ቶ እሱ ቀጥሎ ያለው መሰውያ ይላል። የጽላቱ ማስቀመጫ ነው። ችግር የለውም ወዳጄ፣ እባክህ ይኸውልህ። ማያገባህ ነገር ላይ አንዴ አንዴ ማያገባህ ነገር ላይ ረጅም ሰዓት መውሰድ ትፈልጋለህ። አያገባህም፣ ማለት ይሄ መንበር ምንድነው፣ ምናምን የሚለው የሚመለከት ጉዳይ አይደለም። አሁን አንተ የሚቀድመው ነገር መጽሐፍ ቅዱስ ላይ በሐዲስ ኪዳን ታቦት የምትሉት አለ ወይ ላልከው ይሄው ማስረጃ ሳየን የለም ለሚለው ማስረጃ ታመጣለህ እንጂ እናንተ ጋ እኮ መንበር አለ ለምሳሌ ምናምን ብለህ ሌላ ነገር አታወራ። ምክንያቱም ስርዓቶቹ፣ ማስቀመጫው የመሳሰሉት ነገሮች ቀጥሎ የሚመጡ ነገሮች ናቸው። ለምሳሌ እኛ መንበር የሐዲስ ኪዳኑ መሰዊያ የሚቀመጥበት ነው፣ አለቀ። መሰዊያውን ሳትቀበል ማስቀመጫው ላይ እንድታወራኝ ግን አልፈልግም። መሰዊያው ላይ ማውራት ስለማትችል ወደ ማስቀመጫው ላይ ማውራት የፈለግከው አይደለ ሰው? እኔ ደግሞ ያንን እድል አልሰጥህም። ያው ከትልቅ ይቅርታ ጋር እኔ አሁን ያሳየኸውን ያሳየኸውን በማስረጃ አፍርስ። ስህተት ነው የምትል ከሆነ ማስረጃ እየከፈትክ ወይም እየነገርከን እኛ እናወጣለን፣ ማፍረስ ትችላለህ። ካልሆነ ጊዜ አንግደል ናቲ ሚዩትን አብርተ ያሳየውን መቃወም ከቻልክ ብቻ ቀጥል፣ ካልሆነ ይበቃናል። አይ ሙት እያደረጋችሁኝ ስለሆነ ነው። አዎ አርግ ያለው አሁን አውራ፣ ሚፈቀድ፣ ሁሉም አውራ ትችላለ። በአዲስ ኪዳን ታቦት ተሽሯል የሚል ሀሳብ ነው ረሳቸው። ያ ስለሆነ በአዲስ ኪዳን ታቦት ተሽሯል። ጳውሎስ በግልጽ ሁለታ ቆሮንቶስ ላይ ተናግሯል። ምክንያቱም ያ ይሻረ የነበረው የሞት አገልግሎት ከእሱ ይልቅ ደግሞ አሁን ያለው የመንፈስ አገልግሎት የተሻለው ይልቅ የከበረው ነው ብሎ አስቀምጧል። ስለዚህ የተሻረውን ነገር የሙት የሞት አገልግሎት የሆነውን እኔ እንድፈልገውም መጽሐፍ ቅዱስ አዘኝም። ታቦት የተሰጣቸው እስራኤላውያን እንኳን ከታ ታቦት ጋር ያላቸው የብሉይ ኪዳን ያ አዲስ ኪዳን ናቲ አንዴ፣ አሁን እያወራ ያለው ስለ ብሉ ኪዳን ነው፣ ስለ አዲስ ኪዳን መጽሐፍ ቅዱስ ስላለው ነው። አዎ መጽሐፍ ቅዱስ ስላለው ነው። ብሉ ኪዳን፣ አዲስ ኪዳን ስለ የመጽሐፍ ነው እየተናገርኩ። ብሉ ምታወራ ከሆነ ሚውት እየሰማ ስላልሆነ ማለት ነው። ያልተጠየቀውን ለምድር የምታወራው የብሉይ ኪዳን ነው ወይስ የአዲስ ኪዳን ነው? አሁን ያወራኸው ነው ያልኩ። አዎ የብሉይ ኪዳን ነው፣ አይ የአዲስ ኪዳን ነው። ይሄ ነው መልሱ። ለምድር ረጅም ወሬ ማውራት የምትፈልገው? በጌታ ስም ውይይት እኮን፣ ይሄ ስብከት አይደለም። የብሉይ ኪዳን ነው እስካሁን እያወራ ነበረው አይደለ? በብሉይ ኪዳን እንደዚህ ነበረ፣ አዲስ ኪዳን ላይ እንዲሆኗል። የብሉይ ኪዳን እንዳታነሳው ሲጀመር፣ እኛ የብሉይ ኪዳን ታቦትን ለአዲስ ኪዳን መሰዊ አልተጠቀምነውም ብለን ዘጋ ነው። ቅድም ያልኳችሁ ነገር አለ፣ ድሉ ትቀጥላለ። ቅድም ያልኳችሁ ነገር አለ። የብሉይ ኪዳን ላይ ካልሆነ በቀር ማለት ነው ምንም የሚያወሩት ነገር የለም። በአዲስ ኪዳን አንድ የሚያወሯት ነገር ብሉይ ኪዳን፣ ይሄው ብሉይ ኪዳን ተሽሯል። የብሉይ ኪዳን ታቦት ተሽሯል፣ ብሉይ ኪዳን ተሽሯል። ይሄው ነው ህጉ ተሽሯል። ይሄው ነው ሌላ ነገር አያወሩም። ከዛን መጣንኛ አዲስ ኪዳን ላይ ቆዩልኝ። እዮበ እዮባ፣ በብሉይ ኪዳን የነበረ ታቦት አለ። እረሙት አታርጉኝ ባካች ውስጥ እንዳስወርድ ነው የምፈልገው። ሙት አይደለም ሊያው ሚውት ነው ያደረግኩ እሺ፣ አንዴ ብቻ ከዛ ከድሉ ጋር ትቀጥላለ። ምንድን ነው የወላችሁ? በብሉይ ኪዳን እግዚአብሔር ታቦትን ለእስራኤላውያን ሰጥቶ ነበረ። በሐዲስ ኪዳን ስንመጣ ያ እግዚአብሔር ለሙሴ የሰጠውን ታቦት ነው እየተጠቀምን ያለ ነው አላልንም እኛ አላለም የብሉይ ኪዳን ድርሻው ሌላ ነው የአዲስ ኪዳን ድርሻው ሌላ ነው በነገራችን ላይ ለምሳሌ የብሉይ ኪዳን ታቦት መሰዊያ አይደለም የአዲስ ኪዳኑ ታቦት እኛ መሰዌያ ብለን ነው የምንጠራው አይገናኝም በቅርጽም በአገልግሎትም አይገናኝም ስያሜ ያገናኘዋል አዎ ቀጣይነቱ ያገናኘዋል አዎ ብሉይ ኪዳን ጥላ ነበር አዲስ ኪዳን አካል ነው ይሄ ያገናኘዋል አዎ ከስም አንጻር ካወራን ደግሞ ከመዝገበ ቃል አንጻር እንደሚፈታ የቋንቋው ሕግ እንደሚፈቅድልን አሳይተናል። ከዚህ ውጪ ሰግጦ የለም ምናምን ማለት አይቻልም ወይ? መጽሐፍ ገልጣችሁ አሳዩ። ይሄው አሳየን። ለምሳሌ ማህበረ አሁ የለም እሱ ጋር ያለፍኩ ያን ያህል ስለማታቅ ነው። ስለታድሶ ማለት ነው የለም ማህበረ አሁ ነጽጌ ምናምን ምናምን ይጌታቸውና ያሉበት እንትን ነው መሰው የሚባል ነገር የላቸውም። ወይም የጌታ ጠረጴዛ የሚባሉት ነገር የለም፣ የሚሉት ነገር የለም። ፕላስ ደግሞ ቅዱስ ስጋው ህይወት ይሰጣል ብለው እንኳን አያምኑ። ካስፈለገ እዚሁ ጌታቸውን ከፍቼ ላሳይ እችላለሁ። አሁን ቃለ ዓዋዲ ቅዳሴ የሚመስል ነገር ለመጀመር ጥረት እያደረገ አይተናል። እሱ ላይ ሌላ ጊዜ እንሄድበታለን። ለአሁኑ እውነት ይበቃናል። ድሉ እየቀጥል፣ እግዜር ይስጥልኝ፣ ቃል ታሰማልን። ዮባ ያው ስራውን አቋርጦ ነው እንደዚህ እንዲያደርግ ያደረግ ነው። እግዚአብሔር ይስጥልን። ኢዮባ ተባረክ። ብሩኩን ቃለ ሕይወት ያሰማልን። ወንድሜ ናቲሻ ምን አለ መሰለ አንደዚህ ርዕሱን አይተው ግባ እያልኩ ተደጋጋሚ ስነግር ነበር። ለዚህ በአዲስ ኪዳን ታቦት ተሽሯልን ነው ርዕሳችን። አሁን አንተ ግግም ብላ ብሉይ ኪዳኑን ታቦት ስበህ አምጥተህ ለቤተ ክርስቲያን ለመስጠት የምታደርገው ጥረት ውሃ የማያነሳ ጉዳይ ነው። እኛ በአዲስ ኪዳን ታቦት ተሽሯል ነው። በቃ ወፎ ጥያቄያችን ይሄ ነው። በአዲስ ኪዳን ታቦት የምንለው እኛ ቤተክርስቲያን የምትጠቀምበት ምን እንደሆነ አዋርያው ቅዱስ ጳውሎስ ቆሮንቶስ መልእክትንን ዕብራውያን መልእክት ምዕራፍ 13ንን እሱንም ጠቅሰን እንደገና ደግሞ ታቦት ለማለት ሊያበቃን የሚችል የምን የቋንቋም እንትን ስላለን ብለን ማስረጃ ቀረብልን። ታቦት የምትሉት ምኑን ነው ስትል አንዱን መሠዊያ የጌታ ማዕድም ይቀርብበት ግሪኩ ጠረጴዛ ኩሪዮን ያለውን እሱን ነው የምንጠቀምበት እኛ ነው። አሁን ትልቁ ነገሩ የግድ ይሄኛውን ጣሉትና ሐዲስ ኪዳኑን ብሉ ኪዳኑን አምጥታችሁ ግን እዛ ላይ የበግ ስብና የህል ቂጣ ወይም ደግሞ የቀይ ጊደር አመድ ሲጨስበት የነበረውን ታቦት አምጥተ እኛ ጋጋራ ለማስገባት አትሰግጥ እንዳለ አትሰግጥ፣ በቃ ግግማት ነው አለቀ። ነገር አለ ነው ልክ ነው ወይ? ቅድም እንዳልከው ጠረጴዛ ይላል እየታማድ ምን እንለዋለን? አንተ እኮ እኛ ጠረጴዛ እንለዋለን አልክ አይደል ምኑን የምታቀርቡበትን የክርስቶስን ስጋ እና ደም የምታቀርቡበትን እሱ ህይወት ይሰጣችኋል አይሰጣችሁም እሱ ደግሞ ሌላ ጉዳይ ሆኖ በሌላ ጊዜ የምንነጋገርበት ግንስ ያንም የምታቀርቡበትን እናንተ ጠረጴዛ አላችሁት የጌታ የሚለውን ከልታችሁ ማለት ነው እኛ ግን የጌታ ጠረጴዛ የጌታ ማዕድ የክርስቶስ ስጋና ደም ምን የሚልበት የሚፈተትበት የሚዘጋጅበት አንዱን ያንን መንበር ያንን ጥላት ታቦት እንለዋለን ይሄ ነው የሐዲስ ኪዳን ታቦታችን እኛ ምን የምታረጉበት የክርስቶስን ስጋና ደም ምንፈትትበት፣ በልተ ነው ጠጥተ ነው ህይወት የምናገኝበት እሱን ነው አልነህ። በቃ አለቀ ነገር። ብለህ እሱን ነው በቃ ሰላም ለእናንተ ይሁን ምናምን ብለህ እኮ ነው መውረድ ያለብህ። ዝም ብለህ ምስጠን ጢማ የሚመስል አትዙር። በቃ አለቀ ነገር። አለሙ የሆነ ነገር ሁን በቃ። እና ናቲሻ ሰላም እግዚአብሔር ከእኔም ካንተ ጋር ይሁን ወንድም ማለም፣ በሌላ ሰዓቱ ነው ነገር። ፍቀደልኛ። ምን ነው የምትናገሩ ስለምን ነው የምትናገሩ? ድል በድል አሁን አይደለም ስለ